እሷን ለማስቀናት ነው እንጂ ያደረግኩ። ብሩኬ ከሀይሚ ውጭ ምንም ነገር የምታደርገ ነገር የለም። አንደኛ ነገር ካፍ አልተለየችም ሀይሚ ሀይሚ ሀይሚ እንዳልክ ነው። ምንድን ነው እኔ እንጃ። ምንም ምን ምን ልበል ምንም የምለው ነገር የለኝም ማርያምን በቃ። በጣም የሚገርመው ነገር ቤተሰብ ብሩኬ ሀይሚን በጣም ነው የሚወዳት። አሁንም ቢሆን በጣም ነው የሚወዳት። ያው የሀይሚ ግንፍልነት እና የሃይሚ ያው ያን ፎቶ ካየች ጀምሮ ነው ሃይሚ የተቀየረችው እንጂ ብሩኬን ጠልታ ወይም ብሩኬን አልፈልግም ብለው አይደለም። ሃይሚ ብሩኬን በጣም ነው የምትወደው፣ ብሩኬም ሃይሚን በጣም ነው የሚወዳት። ብሩኬ ያው አንተ እሷን እልህ ለማስገባት ነው እንጂ ሴት ይዘህ የመጣኸው። ሃይሚን ጠልተሃት ወይም ሃይሚን አልፈልጋትም ብለህ ሳይሆን እሷን ለማናደድ ወይ እሷን ለማስቀናት ነው እንጂ ያደረግከው። ብሩኬ ከሃይሚ ውጪ ምንም ነገር የምታደርገው ነገር የለም። አንደኛ ነገር ከአፍ አልተለየችም ሃይሚ ሃይሚ ሃይሚ እንዳልክ ነው ቪዲዮው የተዘጋው። ብሩኬ እባክህን ወደ ቀልባቱ ተመለሱ። እኔ አንተን አሁን ምንም ልልህ አልችልም ለምን መጣ ከሴት ጋር ለምን እንደዚህ አደረግክ ብዬ አንተ የምናገረው ነገር የለም። አንተንም እሷንም በጣም ነው ምወዳችሁ ሁለታችሁ አንድ ላይ እንድትመጡ ነው የምንፈልገው እኛ ታርቃችሁ። አሁን እንደዚህ ነገር የበለጠ እናንተ ሁለታችሁን ሊያለያያችሁ ይችላል። ሃይሚ በጣም ዛሬ ወስናለች፣ ሜንሽንም እንዳታረገኝ ስሜንም እንዳጠራው ብላ ምፍታ ቦስ ቤት ተናግራለች። ይው ብሩኬም ዛሬ እንግዲህ ከሴት ጋር መቷል እንግዲህ ሃይሚ እግዚአብሔር ከአንቺ ጋር ይሁን ነው ምለው ምንም ልናገር አልችልም። ሴሊ ደግሞ ከቆረጠችን ቆረጠች ነው ብቻ። እኔ እንጃ፣ በጣም ነው ያዘንኩት በእነሱ መሀል እንደዚህ መፈጠሩ፣ በእነሱ መሃል እንደዚህ መሆኑ። እኔ እኔ እንጃ እግዚአብሔርን ነው ብለው። ይሄማ የሰው አይን የበላችሁ እውነት፣ እግዚአብሔርን በቃ ፍቅራችሁን የሰው አይን የበላው እኔ ደግሞ የምናገረው ነገር ለአንዳንድ ኦዲየንሶች፣ ሀይሚና ብሩኬን ለያይታችሁ ለምትሳደቡ ሰዎች ልቦና ይስጣችሁ። አንደኛ ቲክቶክ መንደር ነው ሀይሚና ብሩኬን እንዲለያዩ ያደረጉት ቲክቶክ መንደር ነው። አንደኛም ብላለች ከሶስተኛ ሰው ከመግባቱ በላይ የኔና የብሩኬን ፎቶ አድርገው የኔን ፎቶ አድርገው ብሩኬን ይሳደባሉ የብሩኬን ፎቶ አድርገው እኔን ይሳደባሉ ብላ ሀይሜ ተናግራለች። በጣም ነው ያዘንኩት። አንደኛም በኦዲንስ አዝናለች፣ በጣም በቲክቶክ መንደር አዝናለች። እንደዚህ መሆን የለበትም ነበረ። ብሩኬን ሃይሚን እኛ ማስታረቅ ሲገባል፣ እዛ ቲክቶክ ላይ ቁጭ ብላችሁ ሀያ አራት ሰዓት ላይ ብሩኬ እና ሃይሚን ስም እያነሳችሁ መሸቅ። በቃ እናንተ እኮ ምንም ነገር የላችሁም። ቁጭ ብላችሁ ስለ ሃይሚና ስለ ብሩኬ ማውራት ትታችሁ እስኪ ተዋቸው። እስኪ እነዚህ ልጆች በቃ ይኸው፣ ደስ ይበላችሁ፣ እንኳን ደስ ያላችሁ። ማርያምን እኔ በጣም እንጃ በጣም ያሳዝናል። እኔ እኔ ማርያምን ቃላት የለኝም ለመናገር ምን ብዬ ልናገር? ዛሬ ምን ብዬ ላውራ? እኔ ዛሬ ማርያምን ነው የምላችሁ። ቪዲዮ መስራት ሁሉን ያስጠላኝ። ቅድም ብሩኬ ፎቶ ለቋል። መስራት እችል ነበረ ብሰራ ይታያል። ቪዲዮ ግን በቃ ደበረኝ። ምን ብዬ ልስራ? በቃ ምን ብዬ ልናገር? እነዚህ ልጆች በጣም ነው የሚያሳዝን። እየተዋደዱ ሰው እየተፋቀረ የሚለያይ፣ እየተፈቃቀሩ እየተዋደዱ። ብሩኬ እንግዲህ ሰምታችኋል፣ አራቱ ልጆችን ምናምን ሁለት ልጆችን ሲጭኝ እያለ እየቀለደ እና አሁንም ቢሆን ብሩኬ መታረቅ ይፈልጋል። አሁንም ቢሆን ብሩኬ ከሀይሚ ጋር መሆን ይፈልጋል። ዛሬ እችን ልጅ ይዞ ስለመጣ ማናችንም መሳደብ የለብንም። ብሩኬ ማናችሁም እንዳትሳደቡ። ብሩኬ እልህ ነው እልህ። ስለተግባባ ነው አሳይሻለሁ፣ ምናምን ብሎ ስላለ ነው እንጂ ሀይሚን ጠልቷት ወይም ሀይሚን እንትን ብሎ ሳይሆን ለማን አይደለም፣ በቃ የመጣው ብላችሁ አስቡት። ብሩኬ ከሀይሚ ውጭ እኔ እንጃ፣ ብቻ እግዚአብሔር። እኔ እንጃ እኔ ሁሌም ነው ምጸልይላቸው፣ እውነት ታርቀው አብሮ እንዲመጡ። ዛሬ ደግሞ ሀይሜ ይህን ነገር ደግሞ ስታይ የበለጠ ደግሞ ውሳኔዋ በጣም ከባድ ነው የሚሆነው። ቅድም እንግዲህ የተለቋል አይታለች፣ ሳታየው አይቀርም እንግዲህ። ሀይሜ ይህን ይሄን ፎቶ ተለቆ አይታለች። እንግዲህ በጣም ምን እንጃ እውነት ሀይሜ ነብሩኬ በዚህ ደረጃ ይመጣሉ ብዬ እውነት። በጣም ያሳዝናል፣ በጣም ወይኔ ተቃጠልኩኝ። በገዛ ስልክ የጨጓሬ ይቃጠል በገዛ ስልክ የም አንተን አይሚና ብሩኬ የሚባሉትን ልጆች ባላቅስ ኑሮ ባላቅስ ኑሮ እግዚአብሔርን ነው። በጣም እኮ ነው የሚያሳዝኑት፣ በጣም ነው የሚያሳዝኑት። እውነት ብሩኬ ፈልጎ አይደለም ይሄን ነገር ያደረገው፣ ብሩኬ ፈልጎ አይደለም። በቃ እኔ በብሩኬም አልፈርድም በአይሚዬም አልፈርድም። ሀይሚዬም እነሱ ናቸው። ኦዲዬንስ አንዳንድ አንድ ኦዲዬንስ የቲክቶክ ጋለሞታዎች ናቸው። ቁጭ ብሎ እነሱ እንዲጣሉ ልብሱን መልሺ፣ ጫማውን መልሺ፣ ምን በይ፣ ምን በይ፣ አንገቱን አብላ፣ መልሺ፣ አንቺ እንደዚህ፣ አንቺ እንደዚህ ያላችሁ ስሟን እያጠፋችሁ እየሰደባችኋት ሙልጭ አርጋችሁ የተሳደባችሁ ስድብ በጣም መርዝ መርዝ የሆነ ስድብ ነው። አይቼዋለሁ። መንሽ ተደርጌ አይቼዋለሁ። ለሀይሚ የማይገባትን ስድብ ነበር ስትሰድቧት የነበረው። ግን በጣም ያሳዝናል። ነገ ተነገወዲያ ግን ሃይሚና ብሩኬ አይለዩም። ነገ ተነገወዲያ አብሮ ይመጣሉ። ብቻ እኛ ይሄ በአይናችን ስናይ በጣም እናዝናለን፣ እናደዳለን። ብዙዎቹ በአሁኑ ሰዓት ይናደዳሉ። እኔ እንጃ፣ እኔ አላውቅም። ብቻ እቺ ልጅ ደግሞ ደሞ ኬት እንዳመጣ አላውቅም፣ ጌት እንደሚያውቃትም አላውቅም። ያሳዝናል፣ ያሳዝናል በጣም እግዚአብሔርን ጉር ነው፣ በቃ ጉር ነው የሃይሚና የብሩኬ ነገር፣ እኔ ከጭንቅላቴ ሊወጣ አልቻለም። እና እኔ። መናገር አልችልም። ምን ብዬ ልናገረው? ብሩኬን ምን ብዬ ልናገረው? አልናገረውም። በቃ ምንም ልናገረው አልችልም። ብሩኬንም ልናገረው አልችልም። ሀይ የሁለቱም ወዳይ ነኝ። የሁለቱም በጣም ነው መወዳቸው። ብሩኬን ደግፌ የምናገረው ነገር የለም። ሀይሚን ደግፌ የምናገረው ነገር ለምን ሁለቱን በጣም ስለመወዳቸው አብሮ እንዲመጡልኝ ይፈልጋለሁ። አብሮ እንዲሰሩ ይፈልጋለሁ። አብሮ ትልቅ ቦታ እንዲደርሱ ይፈልጋለሁ። ግን ይሄ ሁሉ ነገር ያመጣው ዳኒ ነው። ዳኒን ደግሞ ሀይሚ አመነችው። በቃ ይሄ ነገር ነው። ፎቶን አሳያት። ማንም ጓደኞቹ ሊያግዙት አልቻሉም። ፎቶ እንኳን የታየ ሃይሜ ያየችው ፎቶ እንኳን ጓደኞቹ እንኳን አመተው ሊያሳዩት አልቻሉም። ቢያንስ ይሄን ፎቶ እንኳን ብሩኬ አይቶች ቢሆን ሊያስረዳት ይችላል። ግን ብሩኬ አላየውም። ይሄን ፎቶ ምን እንደላከላት፣ ምን አይነት ፎቶ እንደሆነ፣ ምን አይነት ቪዲዮ እንደሆነ አላየውም። ብሩኬ ግን ቢያየው አሳየኝ ብሎን ነበር። ያኔ አፈጦ አሳየኝ ብሎን ነበር። አላሳየ ማንም ጓደኞቹ ደግሞ እዚ ላይ ፎከስ አላደረጉበትም። እውነቴን ነው የምናገረው ሃይሜና ብሩኬ በቀላሉ አይለያዩም ይገናኛሉ ነገም ሆነ ተነገ ወዲያም ሆነ ሳምንቱም ሆነ 15 ቀንም ይገናኛሉ አይለያዩም እንዴሽ ዛሬ አይታችኋል ብሩኬ እንኳን ሃይሜ ካፉ ካፉ አውጣት ነው ሃይሜ ሃይሜ እንዳለ ነው ያለቀው ሃይሜ ሀይሜ እንዳለ እቺ ልጅ አሁን አሁን አዲስ የመጣች ልጅ እንዶ ልቦና ካለች እንዶ በእግዚአብሔር ልጅ ያለው ከብሩኬ ሄገ የመጣች ልጅ ሃይሜና ብሩኬ በጣም ነው የሚዋደው በጣም የሚፋቀሩ ናቸው አንቺ መቼም የሃይሜና የብሩኬን ፎቶ ቪዲዮ ሳታያቀሪም ከከትንሽ ጀምሮ ነው። ከትንሽ ዩቱብያን በደንብ ሳይታወቁ አብረው ያደጉ ናቸው። አብረው የፈመሱ ናቸው። እባክሽን አሁን የመጣሽው ዲሊ ነሽ። ማምትባዩ የለን ለፍቅር አምላክ ብለሽ እባክሽን ብሩኬንና ሀይሚን እንደውም አንቺ ተነጋግረሽ ሀይሚና ብሩኬን ብታስታርቂያቸው ለአንቺ ትልቅ ክብር አለን። እውነት አንቺ ሃይሚን ነብሩኬን ካስታረቅሽ እኛ አንቺ ሰብስክራይብ አድርገንሽ ትልቅ ቦታ እናደርስሻለን። ብቻ አንቺ ከብሩኬ ጋር እንትን መሆን ሳይሆን ሃይሚን ነብሩኬን ጠርሽ እባክሽ አስታርቂያቸው። ከቻልሽ ከብሩኬ ጋር ዛሬ የመጣሽው ልጅ በእውነት ትልቅ ውለታ ነው የምትውልልን። ብሩኬ ካንቺ ጋር አይሆንም አቃለሁ። ብሩኬ ዝም ብሎ ነው ካንቺ ጋር የመጣው እንጂ ምንም ነገር የላችሁም። ሃይሚን ለማስቀና ብቻ ነው አንቺን ያመጣሽ እንጂ አንቺን ፈልጉ አይደለም። ልንገርሽ፣ እውነቴን ነው የምናገር ሃይሚ ብሩኬ በጣም ያፈቅራታል ይወዳታል። ይሄን ቪዲዮዬን መንሽን አርጋችሁ አድርሱልኝ ለዚህ ልጅ ማለት ነው። ስለዚህ እባክሽን ብሩኬና ሀይሚን አስታርቂያቸው እንጂ መሀላቸው ገብተሽ አንቺ ብሩኬና ሀይሚን መለያየት የለብሽም። ለምን ወንድ ልጅ ድቡስስ ነው፣ ሊታለል ይችላል። ስለዚህ እባክሽን፣ እባክሽን፣ እባክሽን ከብሩኬ ጋራ ምንም ነገር ሳጀምሪ፣ እባክሽን አስታርቂያቸው። ነገም ለአንቺ እግዚአብሔር ሁለት ያደርግልሻል እውነቴን ነው የምናገረው። በጣም አዝኛለሁ። ዛሬ በጣም ልቤ ቆስሏል። ምንም ዳረግ አልችልም። ሀይሚዬ ወስናለች። ከአሁን በኋላ ስሜን እንዳያነሳ አልፈልግም። ሁሉን ነገር ተናግራለች። ምንም ይሁን ምንም፣ ብቻ አይሚና ብሩኬ ወደፊት ይመጣሉ፣ ይታረቃሉ። ምንም የሚለያያቸው ነገር የለም። ምንም የሚለያያቸው ነገር የለም። ብቻ እናንተ መሀል ላይ ያላችሁ አሽቃባጮች፣ ጓደኛ መሆናቸው ምንም ከመሀላቸው ውጡ። በቃ ምፍታ ሁሉን ነገር ቦስ እንደሚያሰርቃቸው አልጠራጠርም። ብቻ ለማንኛውም ይህን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አድርሱልኝ በደንብ አርጋችሁ ላይክ አድርጉት ይህን ቪዲዮ ይድረስልኝ ለሊሱ ራሱ አድርሱልኝ ቆርጣችሁ ቆራጣችሁ አድርሷት ሜንሽን አድርጓ ለብሩኬ ሜንሽን አድርጉልኝ ቻው ቤተሰብ ወዳቸዋለሁ እሺ የጨረቃ ፋሚሊዎች መቼ ምንም ልናደርጋ እንችልም በቃ